ተመልካቾቻችን ከዚሁ ከአጀንዳ ዘገባችን ሳንወጣ የአስራሁለተኛ ክፍል ሀገር አቀፍ ፈተና ዝግጅትን በተመለከተ ተጨማሪ ማብራሪያ እንዲሰጡን የአማራ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ ወይዘሮ ኢየሩስ መንግስቱን እዚህ ስቱዲዮ ጋብዘናቸዋል። ከሳቸው ጋር ቆይታ እናደርጋለን። በዚህ ርዕሰ ጉዳይ በድጋሚ ተገናኝተናል። ወይዘሮ ኢየሩስ ስለመጡ ደስ ብሎኛል። እኔም በጣም አመሰግናለሁ። በክልል በክልሉ በዘንድሮ የትምህርት ዘመን ምን ያህል ተማሪዎች ወደ ከፍተኛ ትምህርት መግቢያ ፈተና ይወስዳሉ? በክልላችን በዚህ አመት የግል ተፈታኞችን ጨምሮ 97114 ተማሪዎች ፈተናውን ወስዳሉ፣ ተብሎ ይጠበቃል። ምዝገባም አከናውነናል። በጣም ጥሩ። ተማሪዎች ጥሩ ውጤት እንዲያስመዘግቡ እየተደረገ ያለው ዝግጅት ምን ይመስላል? እንደ ክልል እንደ ክልል ሁሉም የክፍል ደረጃዎች ላይ ያሉ ተማሪዎች የተሻለ ውጤት እንዲያመጡ ይጠበቃል። በተለየ ደግሞ የአስራ ሁለተኛ ክፍል ተማሪዎች በልዩ ሁኔታ የተሻለ ውጤት እንዲያመጡ በክልል ደረጃ ስራ እየሰራ ያለ ነው። የተለያዩ የማብቂያ ስልቶችን ነድፈን ነው እየተንቀሳቀስን ያለ ነው። በዋነኝነት ካከናወናቸው ተግባራት ውስጥ የመጀመሪያው ከባለድርሻ አካላት ጋር የመግባባት ስራ። ባለፉት አመታት የተመዘገበው ውጤት የተሻለ ያስመዘገቡ ትምህርት ቤቶች አሉ፣ ዝቅተኛ አፈጻጸም ያላቸው ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች የተሻለ ያመጡት የስኬታቸው ምንጭ ምንድን ነው? ችግር ያለባቸው ደግሞ ምንድን ነው ውድቀቱ የሚለውን የመገምገምና ድርሻችንን የመውሰድ ስራ የባለ ድርሻ አካላት ጋር ውይይት የማካሄድ ስራ ተሰራ ተሰርቷል። ከክልል እስከ ትምህርት ቤት ነው እነዚህ ውይይት የተካሄደው። ከዛ ቀጥሎ በምን ስልቶችና አብቃ ተማሪዎችን በሚል ቅድምም በከተማ አስተዳደሮችና በዞኖች ሲቀርብ እንደነበረው የተለያዩ የማብቂያ ስልቶችን ለመጠቀም ጥረት ተደርጓል። የመጀመሪያው የማጠናከሪያ ትምህርት ላይ የተለየ ስራ መሰራት አለበት በሚል የማጠናከሪያ ትምህርት እየተሰጠ ነው እሁድ፣ ቅዳሜን እንዲሁም በትርፍ ሰዓት መምህራን እያስተማሩ ያለበት ሁኔታ ነው ያለው። ወርክሽቶች እየተዘጋጁ ነው። እስካሁን ባለው ደረጃ ወደ 339 የሚሆኑ ትምህርት ቤቶች የሙሉ ጊዜ የቱቶሪያል ፕሮግራም የማጠናከሪያ ትምህርት እየሰጡ ያለበት ሁኔታ ነው ያለው። ስለዚህ የመጀመሪያው የማጠናከሪያ ትምህርትን ማስቀጠል ነው። ሁለተኛው በተሻለ መንገድ በዚህ አመት የምንሄድበት የቤተ መጻሕፍት አጠቃቀምን ማሻሻል፣ እሁድ፣ ቅዳሜን ምሳ ሰዓትን ጨምሮ ላይብረሪ ክፍት እንዲሆን የማድረግና ተማሪዎች በፈለጉት ሰዓት ገብተው እንዲ እንዲያነቡ የማድረግ ስራ እየተሰራ ነው። እንዲሁም አዳዲስ መጽሀፍትን የማሟላት ስራ በትምህርት ቤት ደረጃ በተሻለ መንገድ እየተሰራ ያለበት ሁኔታ ነው ያለው። ሶስተኛው እየሰራን ያለ ነው የአዳር ጥናት ፕሮግራም። በብዙ ትምህርት ቤት ባይሆንም በተወሰኑ ትምህርት ቤቶች ወደ 49 የሚሆኑ ትምህርት ቤቶች የአዳር ጥናት ፕሮግራም እንዲያካሂዱ ተማሪዎች ፈቅደው ወላጆችም ፈቅደው ልጆች ትምህርት ቤት ላይ ተገኝተው የማደሪያ ዝግጅት ተደርጎላቸው 24 ሰዓት የቤተ ንባብ እንዲያገኙ ተደርጎ እየተጠቀሙ ያሉ ተማሪዎች አሉ። ቁጥራቸው አነስተኛ ነው፣ ነገር ግን ይህን ቁጥር ለማሳደግ ስራ እየተሰራ ያለበት ሁኔታ ነው ያለው። ሌላው የምንሰራው የስነልቦና ምክር አገልግሎት እንዲያገኙ ማድረግ ነው። ተማሪዎቹ ተፈታኝ ናቸው። በክልላችን ያለው ነባራዊ ሁኔታ ይታወቃልና በተለይ ትኩረት ትምህርታቸው ላይ እንዲያተኩሩ ፈተናቸው ላይ እንዲያተኩሩ የስነ ልቦና የምክር አገልግሎት እንዲያገኙ ለማድረግ ጥረት እየተደረገ ነው። ወደ ሁለት መቶ ሀያ አንድ የሚሆኑ ትምህርት ቤቶች የስነ ልቦና የምክር አገልግሎት እየሰጡ ያለበት ሁኔታ ነው ያለው። ሌላው እንደ ክልል በልዩ ሁኔታ እየሰራ ነው። በፌዴራል ደረጃ የደረሱንን መጽሐፍት በፍጥነት ወደ ትምህርት ቤቶች እንዲሄዱ የማድረግና ተማሪዎች አንድ ለአንድ መጽሐፍ አግኝተው መጽሐፍ ተደራሽነት በሰፊ የሚነሳ ጥያቄ ነው ለእናንተ ቢሮ። ልክ ነው። ባለፉት አመታት በጣም ጥያቄው ሰፋ ይል ነበረ። በዚህ አመት በተቻለ መጠን ለማድረስ ጥረት አድርገናል። ስድስት ነጥብ ሰባት ሚሊዮን መጽሐፍ ነው በክልላችን የደረሰው። የደረሰውን መጽሐፍ ወደ ዞን አድርሰናል። ዞኖች ደግሞ ወደ ትምህርት ቤት የማድረሱን ስራ እየሰሩ ነው። በአጠቃላይ አስራ ሁለተኛ ክፍል ተማሪዎች ካለፉት አመታት የተሻለ ውጤት እንዲመዘገብ በእቅድ ተመስርተን አብይ አብይና ቴክኒክ ኮሚቴ ተቋቁሞ እስከታች ድረስ ተግባሩ እየተከናወነ ያለው መምህራን ደግሞ በልዩ ሁኔታ እየደገፉ ያለበት ሁኔታ ነው። ወይዘሮ ኢየሩስ፣ የጸጥታ ችግር ባለባቸው አካባቢዎች የነበረ የትምህርት መቆራረጥ እንዳለ ይታወቃል። እሱን ለማካካስ በእናንተ በኩል ምን ምን ተግባራት እየተከናወኑ ነው? እንደ ክልል አጠቃላይ የመማር ማስተማሩን በተመለከተም የተማሪ ምዝገባም በተመለከተ የመጓተት ስራዎች ነበሩ። ከጸጥታ ስራው ጋር ተያይዞ እነዚህ ተማሪዎች ከተመዘገቡ በኋላ በልዩ ሁኔታ የሚበቁበትን መንገድ ለመስራት ጥረት ተደርጓል። በዋነኝነት ቅድም ሳነሳ እንደነበረው የማጠናከሪያ ትምህርቱ የማጠናከሪያ ትምህርቱ እየሰጣቸው ያላችሁት ከዚሁ ከጸጥታ ችግር አኳያ ክፍተቶችን ለመሙላት ነው ባጠቃላይ ነው የሚሰራው። በእነዚህ ትምህርት ቤቶች ደግሞ በተለየ መንገድ ለመስራት ጥረት እየተደረገ ነው። በሁሉም ተማሪዎችን የማብቃት ስራ ይሰራል። በልዩ ሁኔታ ደግሞ ችግር የነበረባቸው አካባቢዎች ላይ ከዩኒቨርሲቲዎች፣ ከኮሌጆች ጋር ተረባርበን እነሱ ጋር በቅንጅት ሆኖ እየተሰሩ ያሉ ስራዎች አሉ። ስለዚህ በልዩ ሁኔታ ለማብቃት ጥረት እየተደረገ ነው። የአማራ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ ወይዘሮ የርስ መንግስቱ እዚህ ስቱዲዮ ተገኝተው ለሰጡን አጥጋቢ ማብራሪያ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ።